በሀገሪቱ በሁሉም አካባቢዎች በሀሳብ ልዩነት ምክንያት ግጭት ውስጥ የገቡ አካላት ሀሳባቸውን ወደ ሀገራዊ ምክክር በማምጣት ለሰላም መስፈን የበኩላቸውን ሚና እንዲወጡ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርዓያ ጥሪ ያቀረቡ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከኢትዮጵያ ፕረስ ድርጅት ጋር በመተባበር የተለያዩ አካላት የተሳተፉበት ግንዛቤ ፈጠራን አላማ ያደረገው ይት መድረክ በባሕር ዳር ከተማ ካሂደዋል። ዘመኑ ይርጋ የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል የአጀንዳ ማሰባሰብና ለሀገራዊ ምክክሩ ጉባኤ ተሳታፊዎችን የመለየት ተግባር ለማከናወን ቅድመ ዝግጅት እያደረገ ይገኛል። ሀገራዊ ምክክር ኮሚሽኑ ከኢትዮጵያ ፕሬስ ድርጅት ጋር በመተባበር የፊታችን መጋቢት 27/2017 ዓ.ም በአማራ ክልል ከሚካሄደው የአጀንዳ ማሰባሰብ ተግባር አስቀድሞ የተለያዩ አካላት የተሳተፉበት ግንዛቤ ለመፍጠር ዓላማ ያደረገ የቅድመ ምክክር ውይይት መድረክ አካሂዷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርዓያ በዚሁ ጊዜ እንዳሉት ሀገራዊ ምክክር ኮሚሽኑ በአስር ክልሎች ና ሁለቱ ከተማ አስተዳደሮች በተሳካ ሁኔታ አጀንዳ ማሰባሰቡን ገልጸው አሁን ላይ ደግሞ ይኸው አጀንዳ የማሰባሰብ ተግባሩን በአማራ ክልል ከመጋቢት ሀያ ሰባት ጀምረው ለማከናወን ዝግጅት ተጠናቋል ብለዋል። በአማራ ክልል የተሳታፊዎች ልየታና መረጣን ከ259 ወረዳዎች አድርገዋል። እና አሁን ደግሞ በቀጣይነት ከመጋቢት ሀያ ሰባት ጀምሮ ደግሞ ከነኝሁ ከሁሉም ወረዳዎች ከሚመጡ ተሳታፊዎችና ከክልሉ ባለድርሻ አካላት ጋር በመሆን የአጀንዳ መሰብሰብ ሂደት ነው የሚኖረው። በዚህ በአጀንዳ መሰብሰብ ሂደት ውስጥ ሁሉም ባለድርሻ አካላት ይገኛሉ ብለን እንጠብቃለን። ሁሉም የማህበረሰብ ክፍሎች እና ሁሉም የማህበረሰብ ክፍሎች ደግሞ የአማራ ክልል እጅግ መሰረታዊ የሆኑ ለሀገራዊ አለመግባባት ምክንያት የሆኑ እንትን በሙሉ ነቅሶ አውጥተው በአጀንዳ መልክ ለሀገራዊ ምክክር ኮሚሽን ይሰጣሉ ተብሎ ይጠበቃል። በሀገራዊ ምክክሩ ሁሉም አካል እንዲሳተፍ ኮሚሽኑ በልዩ ትኩረት እየሰራ መሆኑን የገለጹት ፕሮፌሰር መስፍን በሀገሪቱ በሁሉም አካባቢዎች በሀሳብ ልዩነት ምክንያት ወደ ግጭት የገቡ አካላትም ሀሳባቸውን ወደ ምክክር መድረኩ እንዲያቀርቡ ጥሪ አቅርበዋል። በዚህ ሀገራዊ ምክክር ሂደት ውስጥ ሁሉም ማህበረሰብ ክፍል ይሄ ያሳይባል መካተት ይኖርበታል እና በተለያዩ ምክንያቶች ደግሞ ቅሬታ ያላቸው እና ቅሬታ ወደ ግጭት የከተታቸው ከግጭትም አልፎ ደግሞ ወደ ጦርነት ውስጥ የገቡ የሀገራችን ልጆቻችን በዚህ ሂደት ውስጥ እንዲሳተፉ አሁንም በዚህ አጋጣሚ ጥሪ እናደርጋለን። ምሁራን በሀገራዊ ምክክር ሂደቱ የሚጠበቅባቸውን ሚና በሚመለከት መነሻ ሀሳብ ያቀረቡት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ በበኩላቸው ሀገራዊ ምክክሩ በመንግስትና በህዝብ መካከል እምነት እንዲኖር፣ ምክክር ባህል እንዲሆን በልዩ ትኩረት እየሰራ ይገኛል ብለዋል። ሀገራዊ ምክክር አንዱና ትልቁ አላማው ህዝባችን እንዲመካከር ማስቻል፣ ሁኔታዎችን ማመቻቸት ነው። ስለዚህ አንዱ አላማው ይሄ ነው። ሁለተኛው አላማው ደግሞ በህዝብና በመንግስት መካከል እምነት እንዲፈጠር ማድረግ ነው። ሶስተኛውና በጣም ትልቁ ሁላችንም በጋራ የምንሰራው አሁን አድማጭ ተመልካችን ብያሉበት ሆነ የምንሰራው ስራ ምንድን ነው? በኢትዮጵያ ውስጥ ምክክር ባህል እንዲሆን ማድረግ ነው። በተቸገርን ቁጥር ጠመንጃ ወይም ዱላ ወይም ድንጋይ ይዘን ጫካ መግባት ሳይሆን ወደ ጠረጴዛ ዙሪያ ወደ ዛፍ ጥላ ስር መጥተን ወይ ወደ ቤተክርስቲያን ወይ መስጅድ መጥተን ከሽማግሌዎች ከአዋቂዎች ጋር መመካከር ነው። ሊቃን የህብረተሰብ ክፍሎች በሀገሪቱ ምክክር ባህል እንዲሆን ሀገርም ሰላም እንድትሆን ተሰሚነታቸውንና ተቀባይነታቸውን በመጠቀም በልዩ ትኩረት ሊሰሩ እንደሚገባም ነው ዶክተር ዮናስ ያስገነዘቡት። ሊቃን ምሁራንም ሊሆኑ ይችላሉ፣ ቀሳውስትም ሊሆኑ ይችላሉ። የትኛውም አካባቢ በህብረተሰቡ ውስጥ የተሻለ አስተሳሰብ ያላቸው የሀሳብ ሰዎች ሊሆኑ ይችላሉ። የነዚህ ሁሉ ሚና ምንድነው መሆን ያለበት? ህዝባችን አዎንታዊ አስተሳሰብ እንዲኖረው ለህዝብ ተስፋ መስጠት ነው። የምንናገረውም ሰላም እንዲሆን ህዝባችን በተከታታይ ስለ ምክክር አስፈላጊነት ማስተማር ህዝባችን ሰላምን እንዲሰራ ማድረግ ነው።